ቆይ እንደዚህ ከምትለፋ፣ ለምን አገለኝ ውሻ ከኔ ከስቢል ታመልጭ ነበር? አዎ ላመልጥ ነበር። ወንድም ደግሞ ለእህቱ ብሎ ከቤት አይወጣ ማለት? ቆይ ላንቺ ብዬ ቦታ ከአንድ ቀመል ታሳድደኛለሽ? የምር ለምን? በቃ እህቴ ሳኒ ነኝ ከሚለው እና ይዘውኛል ከሚለው ድምፅ ውጪ ምንም ነገር አልሰማሁም። ይሄ ነገር ምንም አልገባኝም። ቆይ እነማን ናቸው? አዎ ተጨንቃ ነው ያለችው።

ጽናት ድራማ እንግዲህ የናሆሜ አባት ጽዮንን ወደ ቤት እንመለስ ብለዋት ነበረ። ታዲያ ቤተነሽ አሁን እንመለስ ወደ ቤት እያሏን ሳለ ሙሩም ትመጣና ችግር የለውም ትቆይ ትንሽ አንድ ሁለት ቀን በማለት ጽዮንን እቤት እንድትቀር አድርጋታለች። ታዲያ የናሆሜም አባት የሰሙት ነገር ከዚህ በፊት ስላለ ጥሩ አመለካከት እንደሌላት ለሙሩ ያንን ፈርተው ነበረ ኪራ በገጠሩ ላይ አሁን ላይ ጥሩ ህይወትን ቢኖር ከጽናት ጎንም ቢሆን ነገር ግን በዛብህ ከሰረቀ በኋላ ከነዳ በኋላ እንዴት መንጋ ከብት ትነዳለህ ሌባው ብሎ ሲለውም በዱላው ከኋላው ድንገት ሳያስበው እግሩን በመምታት ጥሎታል ከዛም ደብድቦታል ኪራ ወድቋል ተዘርሮ ይህም እንደታገተች እንግዲህ እያሰቃዩዋት ነው አሁን ላይ እየደበደባትም ራሽ ጥርቅም አርጎ አስሯታ ድረሱልኝ ስልክ ብትደውድ ዘዴ ዘይዳ የስኳር በሽተኛ ነኝ በማለት ነበረ አብሯት የነበረውን የአስጨናቂ ጓደኛ አጋቿን መድኃኒት እንዳይመጣላ ካረገች በኋላ ስልኩን ድንገት ረስቶት ሄዶ ወደ እህቷ አጋደውላ ነበረ። እናም ድረሱልኝ ታይዣለው ከማለት ውጭ የሰው አልሰሟትም። ሌላውን አሁን ላይ የሰኒ እህትም በፍለጋ ላይ እና ለፖሊስም እየተመላለሰች እያመለከተች ነው። ሚናም በገጠሩ ታዋቂ ሆናለች። ታዲያ ብርቄም ጓደኛ ሆናት ወደ ነጽናት ቤት እየመጣች ና እየተመላለሰ የጽናት ደግሞ ባትመጪ ይሻላል፣ ሰላምታው ብቻ ይበቃናል በማለትም ነግራታለች። ለብርቄ ታዲያ ሚናን ወደ ከተማ ለመመለስ አስበው ነበረ እሷም ታዲያ እኔ አልመለስም እዛ ሞትን ፈርችን ወደዚህ የመጣሁት ብላ ለጽናት ልትነግራት ስትል፣ ነገር ግን የኪራም ወደቅ ስትሰማ ጽናትም ወደ ሩጫዋን ቀጥላለች። ሰላም ጤና ይስጥልኝ ክቡራንና ክቡራን የቻናል ቤተሰቦች፣ ሰላማችሁ ይብዛ። ያላችሁበት እንዴት ናችሁ? እንዴት ከረማችሁልኝ? ላይክ፣ ሰብስክራይብ ንድንሸር በማድረግ አበረታቱኝ የዘውትር የጽናት ድራማ አስደሳችና አዝናኝ እንዲሁም ደግሞ በገጠሩም በከተማውም አጓጊ የሆነውን ድራማ ክፍል አንድ መቶ ሰባ ሁለት ላይ ነው ያለው። የናሆሚ አባትም የናሆሜን እናት ጽዮን እዛ መሆኑ አላስደሰተኝም። ነገር ግን በፊት ያደረገቻትን ነገር መቼም ትረሰው አይመስለኝም። ሙሩ፣ አሁን ደግሞ የበፊት የተፈጠረው አሁን ድጋሚ እንዲደገም አልፈልግም በማለት ሲነግሯትን ምን ተፈጥሯል? በቃ አንተ ደግሞ ምን አለበት አንድ ሁለት ቀን እንኳን አርፋ ብትመጣ በማለት ለናሆሜ አባት ትመልስለታለች። የናሆሜ አባት በጣም ፈርተዋል። ምክንያቱም ካለሚዬ ጋር ሆና የምሩ መጥፎነት ስታወራ በጆሯቸው ስለሰሙ አሁን ላይ በጣም እያጠራጠራቸው ነው። አይፈጠርም። ጽዮን እኮ ቅመም የሆነች ልጅ ነች። ደግሞ ከበፊቱ አሁን እኮ ተለውጣለች በማለት የናሆሜ እናትም ታሳምናቸዋል። ተለወጠች ባክሽ ብለውም ሲናገሯት አረ ተዋዩተው ጽዮን እኮ እንደ ልጆች እናት በማለትም እኔ በራሴ ላይ እንዲሆን የማልፈልገውን በሰው ላይ ስታደርግ ምልሆን በማለትም ተናግረዋል። የናሆሜም እናት ምንሆንክሽ ታዲያ አንተ በማለት ቡናም ላፍላ ስትላቸው ታዲያ አልፈልግም በማለት ነበረ። ለምንም ስትል በቃ ታሰኘኝም በማለት የናሆሜ እናት የናሆሜ አባት ይመልሳሉ። ታዲያ ከሰሉን በቃ እንዳይጠፋ ላይ ያይዘው ብላም ወጣ ትላለች። ሰኒም እታሰረችበት ላይ ቁጭ ብላ ምነው ዛሬ ዝም አልሽላታል። ታዲያ ምን ላድርግ በማለት እናንተ ግን አይደብራችሁም ወይ? ሴትን አስሮ መደብደብ። እናም ሰኔ በአሁኑ ሰዓት ብልጥና ጎበዝም ብትሆን ታስራ ተቀምጣለች። በናስጨናቂ ታዲያ ምንም ብሆን ብሞት እንኳን ምንም ብታረጉኝ እንደፈለጋችሁ በማለትም ትናገረዋለች። አብሯት ያለውም ያ የሞት እንኳን ምንም አታገኙ ስትላቸው ስትለውም የሞታ ይረሳል በማለት ሲመልስላት፣ እናንተ አይደላችሁ አይደል እንዴ በቁማችሁ ይሞታችሁ በማለት ትናገረዋለች። ታዲያ እንደዚህ አይነት ነገር አትናገሪም ሲላት ምነው ነው መታኝ፣ አታውቅም እንዴ እንዳልመታኝ ሰው እንደዚህ ዝም ስትል እኮ ልክ እንዳልመታኝ ነው የምትሆነው ስትል የንግግርሽን ከስፒድ ጋር መነጋገር የለብሽም ብታቆም ይሻልሻል ብሎ ማስጠንቀቂያ የሚሰጥ ስለገደለ አንበሳ ገዳይ አይባልም ተብሎ አይሸለምም። ስትለውም አንችል ዛሬ ተነስቶብሻል፣ ዝም በይ በቃ በማለት ያፈጥባታል። ለምንድን ነው የምታፈጥብኝም ትላለች። ሰኔ ታዲያ የሰውን ሀቅ እንደዚህ ለመውሰድ እናንተ ባልታገላችሁ ነበረ በማለትም ሰኒ ብዙ ብዙ ነገር ትናገረዋለች። ልጁም ታዲያ ገራገርም ቢሆን ያው ጓደኛውን ለማገዝ ብሎ ያደረገው ነገር ነው። ሰኒንም መልሶ ያፍናታል፣ አፏን ያስራታል። ታዲያ በአንድ በኩል ደግሞ የብርቄ ጓደኛ በመንገድ ላይ ቆሞ ዴፍ ሲመጣ ብርቄን እየጠበቀ ነበር። ታዲያ ብርቄንስ ጠረ ብርቄ ሲለው እንንጃ ትናንት ስራ አስወጣችሁት ከቤት ከዛም በኋላ ማቆ ነገር የለም፣ ሲለው ብርቄ ምንሆነ ይሆን ወይ ይላል ይይላል አረቄው ያልደፋ እእሱ ምንም አያደርጋትም በማለትም ይነግረዋል። ናሆምም ጽዮንን ጠርቶ ከመኝቷ ቀስቅሷት ትመጣለች። ታዲያ እስካሁን ትተኛለሽ ሰዓቱን የተሻዋለች ሲላት ምንድን ነው ታዲያ ለምን ጠራኸኝ? በማለት ትመልሳለች። ለመሆኑ ሰዓቱን አይተሽ ነው የተኛሽው? እስቲ ቁርስ ስሪላት ሙሉ ተኝታለች፣ እናም አብራችሁ ብሉ ሲላት፣ እኔም ተኝቼ እኮ ነበር፣ ለምን ጠራኸኝ? ስለዚህ በኋላ ስነሳ ሰራላታለሁ ትላለች። ታዲያ ምግብ አልበላችም ማታም ወገዋን እንዳመማት ሲነግራት፣ ታዲያማ የሆነ ያልሆነውን ማን ስሪ ያላት፣ አርፋ ትቀመጡ ሞ እርጉዝ መሆኗን አውቃ ብላ ስትናገረው ናሆሜን በጣም ይናደድና አንቺ ምናልሽ ድገሚ ውስቲ በማለት ይናገራል። ታዲያ ድገሚ ውስቲ አሁን ያልሽም ብሎን በንዴት እንዲያውም ብትጅልኝ ይሻላል ምንም ለማትፈይጅ ነገር በማለትም ይናገራታል። ብዙ ነገር ብዙ ነገር ከተናገራትም በኋላ እሺ በቃ ሰራለሁ በማለት ጽዮንም ትመልሳለች። እሱም ጥሎ ይወጣል። አስጨናቂም በቤት ውስጥ ቁጭ ብሎ ነኪራ ቤት ሲጋራውን በለው በለው እያጨሰ ነበር። ታዲያ ክያም ስትገባ ታፍኖ ስለነበረ ምኑ አንተ ውጭ ወጣ አታጨስም ወይ እንደዚህ ቤቱን ያፈንከው ብላ ስትናገረው ካፈነሽ ወጣ ማለት ትችላለሽ በማለት ተናግሯታል። እንዳንቺ እዚህ ቤት ምን የእኩል መብት እንዳለኝ እንዳትረሽ ሲላት አልገባኝም፣ ምን እያልክ ነው በማለት ስነ ስርዓት አውራኝ ብላም ክያ ስትናደድ፣ አንቺ በዚህ ውጣ በዛ ግባ እንዲ አይሰለችሽም እንዴ በማለት የሚናገራታል አስጨናቂ አዳስ ስቢድም የሆነ የሆነ ነገር ብዙ ነገር ይናገራታል። እሷን ግራ በመጋባት ላይ ነበረች። ይሄን ነገር ደግሞ ስቢድ ያደርገዋል እንጂ አውርቶ አይተውም በማለት ነበረ በል አነጋገር የተናገራት። እሷ ምን ማለት ነው በማለት ክያ ግራ በመጋባት ዛሬ ግን ጤነኛ አትመስለኝም ስትልህ ሁሌም እንደዚ ነው የዛሬ ታየውሽ እንዴ አንገቴ መድፋቴን አቴ በማለትም ነበረ። ቅዱስም ምሳት ጎርሶ ናቴ ሲመጣ በጣም ይናገረዋል። እኔ በስቤቴ መሰቃየት አለብኝ ወይ ይቺ ልጅ ማምጣት ክንታል ቶክ አንተንም ማስወጣለሁ በማለት ማስጠንቀቂያ ይሰጠዋል። ታዲያ መኝታ ቤት ወድ ድረስ እንደገባችና እሱ ተተኛበት መሆን አለበት ይህም ብሎ ቅዱስ በንዴት ነበር። ናቲ ደግሞ እንደዚህ ሰው ላይ ከምትታከክና ከምታሽ መሳጅ ቤት ክፈች በላት፣ እዛው ሰውን ስታሽተዋል በማለት ሲናገረው፣ አንተንም አሸች ወይ በማለት ናቲም ይመልስለታል። ታዲያ አፉን ይዞ እናቴ ጉንጩን ሳም ስታደርገው የምትወደው እየመሰለው በጣም ነው የሚወዳት። አሁን ላይ ቅዱስ በጣም እየተናደደበት ነው። ታዲያ ሁለተኛ እንደማትመጣ እሺ፣ በቃ አትመጣም በማለት መልሶለታል። ጽዮንም ወደ ቤት ተመልሳ የናሆሜን እናት ጉንጯን ሳም ካረገቻት በኋላ ለምን መጣች ስትላት እንዴት እንደተናገረኝ ባየሽ ናሆሜ ብላ ስትነግራት፣ ጸበሽና ሳምረሽ አሁንም ቢሆን ማሳመን አለብሽ ጋሸ ምኮል ወስደ የመቶ ነበር ስትላት፣ አዎና በቃ አንቺ ጥሩ ልጅ ሆነሽ ጸባይሽን አሳምረሽ መታየት አለብሽ። ታዲያ ለሷ ቁርስ ልሰራ ነው ወይስ ብሰሪላት ምን ትሆኛለሽ? በማለትም የናሆሜ እናት ትነግራታለች። አሁን ጥሩ ሰው ሆነሽ ቁርስ ሰርተሽ ብታበያት ምንሽ ይነካል? ስለዚህ ሰውን ደግሞ ጥሩናት እንዲሉሽ ከፈለግሽ መስተካከል አለብሽ በማለትም ትመክራታለች። ያጋሽ ልብ ውስጥ ለመግባት የምር አገልጋይ መሆን አለብኝ ወይ? በማለት ትናገራለች። አዎ እንደዛ ነው፣ ሰውን የምትይዘው በሚወደው ነገር ነው በማለት የናሆሚ እናትም ትነግራታለች። ተመለሽ እያስ ሌላትም፣ አዎ እንደውም ቦርሴን ይዤ አብረን እንሄዳለን በማለት የናሆሚ እናትም ለባብሳ ትወጣ ይወጣሉ። ሳኒም እንደታሰረ በጥብቅ ቀርጎ ሲያራትም ሊከሌ ነው ባክቶኛ፣ ፌንም አታፍነኝ ትለዋለች። ሰኒ ታዲያ ዘዲዛ ሲወጣ ባጋ ፊልት ወኝ አትሰሬ በማለት ስትለምነው ጥሏት ወጥቶ ነበረ። እዛ ምቿን ለመፍታት ሙከራ አድርጋለች፣ ግን አልተሳካላትም እንጂ ሞሩም ወደ ኪራ ቤት ሄዳ ኪራን ሰላም ካለቻት በኋላ ስለ ሰኒ የሚያወሩ ነበር። ታዲያ ሰኒ እንዲ እስካሁን ድረስ ምንም ወሬ የለም ወይ ስትላት፣ ምንም ነገር የለ፣ ብቻ ፈጣሪ ጠብቃት ባለችበት ደህና ትሁን በማለትም ሙሩ ትናገራለች። ታዲያ ክያም ስለ አስጨናቂ ወይም ነገር እንዳልገባትና ጠባዩ እንደተቀያየረባት የሆነ ችግር እንዳለበትም እየነገረቻት ነበር። ታዲያ የጓደኛ እናት ባለፈው ታማ ለይ ካለወዲህ ጥሩ አይደለም የሆነ ችግር እንዳለበትና የሆነ እኔንጃ ብቻ አልገባኝም በማለትም ትናገራለች ክያ ኪራን ለቅዱስ ትደውሎ ሽማግሌ እንዲያዘጋጅ እየነገረው ነበረ። ታዲያ በቅርብ ማጎት እንደሚሆን እየነገረው ይገኛል። አንተ ብቻ ነው ሆይ ታዲያ የምታገባው፣ አንተ ማጎት ትሆናለህ፣ እኛ ቆመን እንቀራለን እያለ ቅዱስም እየተናገረ ነበረ። ታዲያ ድጋሚ ወደ ሰኒ ቤት ለመሄድ አስጨናቂና አብሮት ያለው ጓደኛው ጋር እየተመካከሩ ነበረ ታዲያ ጓደኛውም ይሄ ድጋሚ ወደ ቤቱ መሄድ ግን አልታየኝም ሲለው፣ ሌላ ምንም አማራጭ የለም። ከእህቷ ጋር ማን እንደሚኖር ብቻ አጣራት፣ ሌላ ከኋላ ሰው መኖሩን አጣራልኝ ሲለው፣ አስጨናቂም በአንተ በኩል ኪራን ጠይቀው ይለዋል። እሷ ምንም የምታውቀው ነገር የለም፣ ነገር ግን የባለፈው ሲም ካርድን ጥለኋለ ብሎ ሲጠይቀው፣ አውጥየዋለሁኝ። አሁን ቶሎ መፍጠን አለበት፣ ለዛቦዎቹ መናገራቸው አይቀርም፣ በማለትም ሁለቱ እየተመካከሩ ነ ሁሜናት ምና ጽዮንነት ሲመጡ ሙሉ ከሆነ ኪራቤት ስለሄደች አላገኟትም ነበር። ታዲያ መንገድ ላይ ቆመው የት ሄዳ ይሆን? ጭረፍ ስታደረግስ ባሰባት እንዴ? እያለች ጽዮን የሆነ ያልሆነውን ትቀበጣጠራለች። ታዲያ ጭስቲ ስልኩን ልደውልላት በማለት ስልክም ስትደውልላት ስላላየችው አላነሳችው ነበር። ሙሉ ታዲያ ንቀት እኮ ነው ይህን ጊዜ እያየችው ነው በማለት እያቃጠረች ነበረ። ጽዮን ደግማ ስትደውልላት አላነሳችው ነበር እና ወዲያው እንዳየችው መልሳ ትደውላለች። ታዲያ ውጭ ላይ ውጭ እንደሆነች አሁን እንደምትመለስ ነግራቸው እሺ እንጠብቅሻለን ትላታለች ናሆሜ እናት እዚህ ቆመን ልንጠብቃት ነው ወይ እሷ እንደፈለገ ትወጣለች ትገባለች በማለት ጽዮንም ትናገራለች ታዲያ ጽዮን ትነጫነጫለች እዚህ ቆመን እሷ ተጎት ታስተምትመጣ ድረስ በማለት ታዲያ አንቺ ትዕግስት ይኖርሽ ነይ ካፌ የኔድና እንጠብቃት በማለት የዝ ናሆሜም እናት እያባበለቻት ነው ናቲም የናሁሜን አባት ሽማግሌ ለቅዱስ ትልልክ የሆነውን የተፈጠረውን ነገር እየነገራቸው ነበረ። ታዲያ እኔ ተኝቼ ነበረ እንቦጤ እዛ ገብታ ምን እንዳደረገችው አላቅም። ጆሮዋን ይዞ ሲያስወጣት ነው ያየሁት። እናም በጣም ተናዶ ከኔ ጭምር እንደወጣ ነግሮኛል። እባክ ሽማግሌ ይሁንልኝና ቢያንስ እንኳን ለዓመት ይፈርምልኝ በማለት ይናገራል። ናቲም ታዲያ ሳቸውም የናሆሜም አባት እየሳቁ መሆን የለበትም፣ እሷን ማጥፍታለች፣ እንዴት በተኛበት ትገባለች? በማለት ይናገራሉ። ታዲያ ከአንተ ጋር ምን አገናኝህም? ሲሉት ስሉት ዛተብኝ እኮ ከግድያ ምንም አይተናነሰብኝ ዚህ ቤት ከመጣ አይነህን እንዳላይ በማለት ነበር የተናገረኝ፣ በማለት እናት የሚናገረኝ ነገሩ የዚህን ያክል መሮታል ማለት ነው። ለነገሩ ልጅቷን ቢነግሯት ማልሰማ። ታዲያ አንተ ደግሞ አታጋን፣ እሷ ያስወጣህም አንተን? ሲሉትም እረ እንደዛሬ የተናደ ያቅም ደም ሁሉ እኮ ደም ስሩ ተሸብሽቦ እንደያት የመሰለኝ በማለት ይናገረና አስጨናቂና ና ጓደኛውም ወደ ሰኒ ጋር ሲሄዱ ሰኒ እንዴት አፏን ትፈታታለ በማለት እንዴት ትጻባሄኛ ሆንሽ ደግሞ አሁን ዛሬ እንደዚህ ነው በማለትም ቁጭ ላላ ጠገቧት ታዳጅሽንም እስቲያንሹ ሲላ እጇን መፍታት ጀምራ ነበረ። በደግ ብላ ያው ሙከራን ብታደረግ አልተሳካላትም። ይዘው እየተሳደበ በጥፊ የመታ አስሯታል ድብና አድርጎ አደይዘም ጓደኛ አንቺ ቆይ በቃ ምንም ተጥፋትሻ ትታረሙ ይችላል፣ አንተ ደግሞ እንዳዘንካትሁል በማለት ሰኔም ትናገራለች። ታዲያ አሁን ሊሄድበት ልቀቀኝ ብትለው እሱ እንኳን ሊለቃታች የማትረቡ ቆሻሾች ናችሁ፣ ላሰሰድበውም አፏን ሊያስራ ሲል ሰኔ ጀግኗ እጁን ትነክሰዋለች፣ እሱም በጥፊ ይመታታል። አስጨናቂም ሆነ ይሄ ጓደኛው ዛሬ ላይ በጥፊና በጥፍ እያሰቃዩት ነው ሰኔን ያለችው አንቺ ቀሽም ተኔታ ስፊት ነው የምታመልጩ? የትም አታመልጭም በማለት ድብና አድርጎ ያስራታል። ኬራም ታዲያ ተበዛብህ ጋ ይገናኝና ሰላምታ ከተለው እርስ ለው ካለው በኋላ አለሁል ፈጣሪ መዝገን ብሎ ኪራም እየሳቀ እነዚህ ቆሶቹ ታሽበለብላቸዋለ ሀይደል ብል ሲለው፣ ኬራ ያ ነገር የሰረቀው በዛብህ ትዝ ብሎት ከትሎ ይስቃል። ማነው ደግሞ ቀልድ በጆሮ የነገርከው የነገርህ ና ምስቀው ሲለው፣ የሆነ ነገር ትዝ ብሎኝ ነው። ታዲያ እኔም አብሬ ልሳቃ ንገረኝ ሲለው ለአንተ እንኳ መነገሩ የምስቅበት ሳይሆን የምትፈራበት ነው በማለት እንዴት ማለት ይለው ታዲያ፣ ምን አድርጌ ነው እንደዚህ የምትለኝ ሲለው፣ ያው መንጋ ከብት ስለነዳህ ነዋ ይለዋል። ግን ደግሞ እንደዚህ አትፈታተንን ይለዋል። እንደዚህ ከማለት በፊት እግርህን ሰብስብ መቀመጥ ነበር ብሎ ኪራም ይናገረዋል። እንደዛ ብሎትም ዞር ሲል ነበረ እግሩን መቶ ተጣለው በኋላ የደበደበው ደበደበም በኋላ ጥሎት ሄዷል እንግዲህ በዛብህ ናትም ወደ ንቡጤ ይመጣና በጣም ናፍቃኝ ከስራ የወጣው በማለት ነግረዋል ወደ አንተ እየመጣው እንደምር ስትለው እኔ እኮ የመጣሁት ከዛሬ ጀምሮ አንድ ስሚኝ ይላትና ከዛሬ ጀምሮ ወደ ቅዱስ ቤት እንዳትመጣ ማስጠንቀቂያ ይሰጣታል አትወደኝም ማለት ነው ስትለው እሱም እወድሻለሁ ግን ደግሞ እኔ ቅዱስ ከቤት ሊያስወጣኝ ነው በማለት ይነግራል። የናሁሚም አባት ቅዱስ ጋር ሄዶ ሽማግሌነት ያው ናቴን ውጭ ጠብቀኝ ይሁታል። እሱም ታዲያ እኔ ኮ ለማስፈራራት ያክል ነው ያችን ልጅ እያመጣ ስላስጨነቀኝ አስቸገረውት በማለት ቅዱስም በትትና ያናግራቸዋል። አውቃለሁኝ ግን ደግሞ ለማጣት በጣም ስለተጨነቀ እኮ ነው ስለው፣ እኔም ኮ ቤተሰብ የለኝም እሱን ነው ቤተሰቤ ግን ደግሞ ያችን ልጅ እንደማይወዳት ይነግራል። ማለ አንድ ዓመት የሚፈርምልኝ እያለ ነበረ በማለት እየተቀላለዱ ነበር። እንደ እግር ክርስቱ ተጫዋቹ እየተሳሳ ጋለው። ሰውዬ ምግብ ይዞላን መጥቶ እያጎረሳት በጀል ብላን ብትለው እሱ እያጎረሳት ነበረ። ታዲያ በመጨረሻም እሱ ሲበላ እንዲህ አልበላህም እንዴ ስትለው አልበላሁም አንቺን መጀመሪያ ላብላሽ ብዬ ነው የተራረፈ በላህኝ እንዳትለይስ በማለት ይነግራታል። ታዲያ ደረቅ እኮ ሆነብህ በማለት እሷን ታዝናለች። ወደ የምወደን ጽናት ጋር መታ ከሚና ጋር በአሁኑ ሰዓት ጓደኛ ሆነዋል። ታዲያ ወደዛ መታ ያች የምትጠጡ አይለች ወይ በማለት ጠይቃታለች። እኔን ውስጥ አሁን እሳት ውስጥ ነው ያደረግሽኝ ወደዛ ወደ ስዑል ቤት ሊመልሱኝ ነው በማለት እንኳን አይደለም የሚጠጣ ምንም ነገር የለም በማለት ትመልሳለች። ባይሆን ግዥልኝ ብር ልስጥሽ ስትላትም የማይሆን እንደሆነ ስትየነከረች አሳለ ጽናት ትመጣለ። እሷም ስመጣ በጣም ይደነግጣል በስዑል ስትላት የት እኛ ጋ ትላት አለች ሲሆን አንቺ ጋር ብቻ ነው ወይ ያለው ስትላት፣ እንዲህ አንቺ አግብተሻል ወይ ብላም ይብላም ትጠይቃታለች። ታዲያ አንቺ ጋር ክፍ ከጠባቂዎቹም እኮ አንቺ ጋር ክብ ፊት ነው፣ እኔ ጋር ደግሞ ጭጎጎት እንዴት ማለት በማለት አግብተሻል ወይ በማለትም ስትጠይቃት፣ ማ በማ እዛ ማድረግ ላይ ማን አድርሶሽ ብለሽ ነው አሁን ለማስረዳት ይቸግረኛል። ስለዚህ ሂጂ በቃ ስትል ነበር ወዲያው ጽናት የመጣችባቸው ያ ሰውዬ እኮ መስሎን ነው በማለት በድርጊሉና ቁጭ ላ ታዲያ ሁለታችሁም ይዛችሁ ነው አደለ በማለት ስትቆጣረን፣ ምንም አልያዝኩም ብላ ሚናም ትናገራለች። ከዚህም በኋላ ባይሆን ጥሩ ነው ባይሆን ቡና ፈላለው ስትልም፣ ቡናውን ማስፈላጊ አይደለም ብርቅም፣ አንቺ እዚህ ቤት አትመላለሽ በቃ እርቅ ከወረደ ሰላምታ ብቻ ይበቃል ብላ ፅናትም ትናገራለች። ጨናቂም ታዲያ ለማወጣጣት ጊያን ሰኒ እንዴት ሆነ ስላት አልተገኘችም እስካሁን ትለዋለች። እናም ከእህቷ ስላት እህቷም ይኸውና በጭንቀት ውስጥ ናት እህቷ ብቻ ናት ወይ በማለት ይጠይቃል። ታዲያ ሰኒን ብቻዋን ነበር አሁንም ብቻዋን ናት። ደግሞ ጓደኛው ግን ሰኒን ሲጠይቃት የእህቷ ባል እንዳለ ነበር የነገረችው። ምክንያቱም ሰኒ ያለውን ነገር ስለምትፈራ ምናልባት ድጋሚ ይሄዳሉ ብላም በማሰብ ይሁን እህት የብቻዋን አይደለችም የእህቱ ባልም አለ። ታዲያ እሱም አብሯት ነው የሚኖረው ሲላት፣ ታዲያ ማን ሚስቱን ጥሎ የት ይሄዳል ብላ ሰኒ ተናግራለች። ክያ ደግሞ እህቷ ብቻን እንደምትኖር ለአስጨናቂ ትነግረዋለች። የዛሬው ቪዲዮ እዚ ላይ አብቅተዋል። ቀጣይ ምን ይፈጠር ይሆን? ሰኒስ እንደታገተች ምን ይፈጠራል? ኪራስ እንግዲህ ተበዛብህ ደብድቦ ጥሎታል። በሱስ ላይ ምን ይፈጠራል? ቀጣይ አብረና ያለ ላይክ፣ ሰብስክራይብ፣ ሸር በማድረግ አበረታቱኝ እያልኩ መልካም ቆይታ ይሁንላችሁ። በያላችሁ በሰላም ሁሉልኝ። እወዳችኋለሁ